እንደ ምቆይታችኋል የተወደዳችሁና የተከበራችሁ የስልጤ ወረዳ የመንግስት ኮሚኒኬሽን ተከታታዮች፣ እነሆ በዛሬው ዕለት በስልጤ ወረዳ አስተዳደር በጎፍለላ ቀበሌ ውስጥ ተገኝተን ውስጥ ለውስጥ እየተሰሩ ያሉ መንገዶች ምን ይመስላሉ አስፈላጊነታቸውስ ምንድነው የሚለውን ለአካባቢ ነዋሪዎች ጥያቄ ቅርበን ለጥያቄያችን እንደዚህ የሚል ምላሽ ሰጥተውናል። የህግ በግላቱ በጎ አድራጎት ማህበር ዋና ሰብሳቢ ነኝ። ይህን መንገድ ያው በዋናነት የህግ በግላቱ በጎ አድራጎት የሚባል ማህበር ከጎፍለላ ሲመሰረት በምክንያት ነው። ምክንያቱም ማህበረሰቡን ለማገልገል ማህበረሰቡ መንገድ ችግር አለበት፣ የድልድይ መንገድ ችግር አለበት። ያን ለመቅረፍ ከውጭ ካሉ ከዲያስፖራ አባላት አንድ ላይ በመሆን ዱባይ፣ ኳታር፣ ሳውዲ እና ኢትዮጵያ የተለያዩ ከተማዎች ካሉ ዲያስፖራዎች አንድ ላይ በመሆን ይህን ማህበር ለመመስረት ምክንያት የሆነን የማህበረሰቡ መቸገር፣ ወላዲቶች፣ ነፍሰ ጡሮች ጤና ጣባ በስርዓት የሚደርሱበት መንገድ ስላልነበረን እንደገና በሽማግሌዎች ከተለያየ ሀገር የሚመጣ እንግዳ የምንቀበልበት መንገድ ስላልነበረን ያን ምክንያት በማድረግ ይሄ የገግ በግላቱ በጎ አድራጎት ማህበር የሚባለው ማህበር የተመሰረተው በዚህ ነው። ውስጥ ለውስጥ የተሰራው መንገድ አጎራባጭ ቀበሌዎችና ወረዳዎች ከማገናኘት ባሻገር በመንገድ ጦት ምክንያት ጤና ጣባ ሳይደርሱ ህይወታቸው ያልፈ ነበር። ነፍሰ ጡር እናቶች ህይወትም ይታደጋል ብለዋል። ወላዲቶች፣ ነፍሰ ጡሮች ጤና ጣባ በስርዓት የሚደርሱበት መንገድ ስላልነበረን፣ እንደገና በሽማግሌዎች ከተለያየ ሀገር የሚመጣ እንግዳ የምንቀበልበት መንገድ ስላልነበረን፣ ያን ምክንያት በማድረግ ይሄ የገግበግላቱ በጎ አድራጎት ማህበር የሚባለው ማህበር የተመሰረተው በዚህ ነው። እስካሁን ከአመት በላይ ነው ከተመሰረተ ከባለድርሻ አካላት አንድ ላይ በመሆን አስፈላጊውን ነገር ወረዳው መገዘን እኛ ብር ከውጭን ካሉት እያዋጣን ወረዳውም ዞኑም ደግሞ እንደዚህ ግሬደሮችን በማገዝ እኛ ደግሞ ወጪን በመሸፈን አብረን ተያይዘን እየሄድን ነው። የአካባቢ ነዋሪዎች እንደገለጹትም ይህ የውስጥ ለውስጥ መንገድ የተሰራው በተለያዩ ሀገር የሚኖሩ ዲያስፖራዎችና በወረዳው ድጋፍ እንደተሰራ ገልጸው ለዚህም አሻራውን ላስቀመጠ ሁሉ ምስጋናቸውን አስተላልፈዋል። ምንም የሚያበረታቱን ከዚሁንም ከወረዳም ጀምሮ የሚያበረታቱን ባለድርሻ አካላት አሉ። ሁላቸውንም በግላቱ በጎደራጎት ማህበር ስምና በጎፍላ ቀበሌ ስም ሁሉንም እናመሰግናለን። ወረዳ ማላቀራን ዚሆኑም ማላቀራን ክልልም ማላቀራን ህቢክ ጨንገ ለጂ ጉት ጎፍለላ አውጄን ተጨኝይታት ሰኔ አራት ሁለት ሺ አስራ ሰባት ዓ.ም የስልጢ ወረዳ የመንግስት ኮሚኒኬሽን ያጠናክራቸው መሰናዶዎች ይህን ይመስሉ ነበር። በሌላ ጊዜ በአዳዲስ ርዕሰ ጉዳዮች የምንገናኙ ይሆናል። አሳብ አስተያየታችሁ እንዳይለየን። ሰናይ ጊዜ።